ትናንትናው የነ ፍቅርዬ ቪዲዮ በጣም ያበደ በጣም የሚያስቅ ነበረ ማለት ነው። ያችን መላጣ ልጅ መላጣ ብቻ ሳትሆን ፈጣጣም ጭምር ናት። ፉፉን አልሳመችም፣ ሳመችው ኩገይስ በጣም ነው የትናንትናው ቪዲዮአቸው ያሳቀኝ ማለት ነው። በነገራችን ላይ ቪዲዮአቸው መልእክት አለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ቪዲዮ ላይክ እያደረጋችሁ ጀምሮ ጀምሩ ለቤቴም አዲስ ከሆናችሁ ሰብስክራይብ አድርጎ ማለት ነው። እና ትናንትና የሰሩት የእነ ፍቅርዬ ቪዲዮ መልእክት አለው። ለአንዳንድ ልጆች ማለት ነው። መልእክቱ ምንድነው ካላችሁኝ፣ እስከ ቪዲዮ የፍጻሜ አብራችሁኝ ሆኑ እያንዳንዱን የምነግራችሁ ይሆናል ማለት ነው። እና ያቺ ልጅ በቲክቶክ መታ ፉፉ ጋር ስትገፈታተር ስትገርመኝ፣ ጭራሽ በዩቱብ መታ ፍቅርዬ ጋር ሳፋጣ ጀመረች ማለት ነው። ሁ ልጅቱ የእውነት መላጣ ብቻ ሳትሆን ሻጣጣም ጭምር ናት ጋይስ። እና እንግዲህ የትናንትናው ቪዲዮዋቸውን መልክቱ ምን መሰላችሁ? ውድ አገሬ ልጆች፣ አንዳንድ ልጆች አሉ አሁን አብረው ፉፉና ፍቅርዬ አብረው ሲሰሩ ፉፉን የማይወዱ ልጆች አሉ፣ አንዳንድ ልጆች ማለት ነው። ብዙዎቻችሁን ብዙዎቹ ያው አንድ ፍቅርዬንም ፉፉንም አንድ አድርገን ነው የምንወዳቸው። ግን አንዳንድ ልጆች አሉ ፉፉዬ የማይመቻቸው ማለት ነው እናም ፍቅርዬ ከሌላ ሰው ጋር ሆና ፉፉን ስታስቀናው ምናምን ምን ይሉታል፣ ፉፉን ከህይወቷ ውጣ ምናምን ነገር አትፈልግም እሷ ምናምን በቃ እሷ ላይ ተጣብቀህባት ምናምን እያሉ በጣም የሚወቅሱት ወይም የሚሰርቡት ልጆች አሉ ማለት ነው። እና የትናንትናው ቪዲዮዋቸው መልእክቱ ምንድን ነው? ፍቅርዬም ፉፉ ከሌላ ሰው ጋር ሆኖ ስታየው እንደሚያናድዳት እና እንደሚስተማት ነው መልክት ያስተላለፉት ማለት ነው። ሁሉ ጊዜ አሁን ፍቅርዬ ነበረች ከሌላ ሰው ጋር ትሆን እና ምናምን ነገር ፉፉን በቃ ታናድደዋለች፣ ታሳዝነዋለች። በቃ ፉፉን እንደሚያፈቅራት ምናምን ፍቅርዬ እንደማትፈልገው ምናምን አድርገው የተረዱ አንዳንድ ልጆች አሉ ማለት ነው እና እነዛ ፉፉን ሲናገሩት ነበር ከህይወቷ ውጣ ምናምን እያሉ እና አሁን ይሄ መልእክቱ በቃላፍ ፍቅርዬም ፉፉ ከሌላ ሴት ጋር ምናምን ሲሆን እንዲ እንደምትናደድ ምናምን እንደሚያበሳጫት ምናምን ነው ፍቅርዬ። በቃ ትናንትና ነው በጣም ነው የበቃ በጣም ነው እያሳቀኝ፣ በቃ ሁሉም አስቀውኛ። የትናንትና ቪዲዮዎች በጣም ነው የሚያስቀው ማለት ነው። ወግጂ፣ ወግጂ፣ ወግጂ፣ በቃ ግፍትር። ደሞ አዲሙ የዛችኛይቱ ደሞ ቲክቶክ ላይ ቪዲዮ ውን የቀረጹት አንድ ቀን ነው። እኔ እኮ ብያለሁኝ ቲክቶክ ላይ የለቀ ፎፎ የለቀቀ ቀን ነው ለራሱ የዩቲዩብ ላይ ለቀቁት ነው ቪዲዮ የቀረጹት ማለት ነው። እና የፍቅር የጓደኛ ስለሆነ ብዙም አልናገራትም ምናምን ብዬ ነበር ያለፍኩት። እውነትም የፍቅር የጓደኛ ነት ልጅቱ ማለት ነው። ምክንያቱም ለምን አትሉም? ቲክቶክ ላይ ቪዲዮ ለቀው ከዛ ደግሞ ዩቲዩብ ላይ በአንድ አይነት ልብስ ነው ልጅቱ ቪዲዮ የሰራችው ማለት ነው። ጸጉሯስ፣ መጀመሪያ እንትን አይልም ያው ማን ሄር ታደረግበት እንደሆነ እንጂ መላጣ ነው ማለት ነው። እና ግን ልብሷ በአንድ አይነት ልብስ ነው ቲክቶክ ላይ የለቀቀችው ልብስ ነው። የዛን አንድ ቀን ነው ቪዲዮን የሰሩት እና ድራማ ነው። ግን ድራማቸው በጣም ፈን የሚያደርግ የሚያስቅ ነበረ። የሆነ መልእክትም አለው ለአንዳንድ ልጆች፣ ከመቶ አሁን ስንት በርስ፣ አረ ከመቶ ሳይሆን እንደ ከአስር አራት ፐርሰንት ወይ ሶስት ፐርሰንት የሚሆኑ ልጆች አሉ፣ ፉፉን የሚጠሉ ከወጣ ወጣላት አታስፈልጋትም፣ ለፍስፍስ ምናምን ምናምን እያሉ ፉፉን የሚናገሩ ማለት ነው። እሱ አትፈልግህም ምናምን ነገር አንተ ነው የተለጠፍክባት ምናምን እያሉ የሚናገሩ ልጆች አሉ አይደል? እና መልእክቱ ለነሱ ነው ማለት ነው። ፍቅርዬም ከሌላ ፉፉ ከሌላ ወንድ ከሌላ ሴት ጋር ስታየው እንዴት እንደሚያናድዳት እንዴት እንደሚያበሳጫት እንዴት እንደምት በቃ የቀናት፣ አሁን እሱ እንደሚቀነው ማለት ነው። ፍቅርያውን ከሌላ ወንድ ጋር ምናምን ስትሆን አልፈልግህም፣ በቃ ወጣ ምናምን እያለች ስትለዋል ነበር እስከ ዛሬ። በጣም ያዝናል፣ ይቀናል፣ በጣም ይከፋል፣ ይናደዳል፣ ምናምን እና ትናንትና ደግሞ የእሷ ተራ ነበረ እና እሷ በጣም ስትናደድ ምናምን ምናምን ነበረ። ቀጠ ቪዲዮ ደግሞ ምን እንደሚሆን እናያለን ማለት ነው። እና ደስ የሚል በጣም የሚያስቅ ዘና የሚያደርግ ቪዲዮ ነበረ። ቲክቶክ ላይ ለራሱ ሸር ሸር እያደረጉት ነበረ ብዙ ልጆች፣ ቪዲዮቸው ስለገረማቸው ወይም ደግሞ በቃ ሁኔታቸው ምናምን ነገር ልጅቱ ማ እንደው ኒንጃ ድፍረቷ ማለት ነው። በጣም ደፋር ናት። እኔ ዩቱብ ላይ ቻት አላውቅም፣ ግን የካሜራ ጀማሪ ራሱ አትመስልም ጋይስ እውነት በቃ ፍቅርዬ ሳም ስታደርገው ጉንጩ ጋር ወደ ሰዝውር አረገችው እና በቃ ሳም አረገችው ማለት ነው እና የካሜራ ላይ ራሱ ጀማሪ አትመስለኝም። ብዙ ጊዜ ሰርታ የምታውቅ ምናምን ካሜራ የለመደች ምናምን ነው የምትመስለው ማለት ነው። እና ደፋር ናት የሚለው ቃል ለራሱ አይገልጻትም በጣም በአንድ ቀን በአንድ ቀን እንዲ የእውነት በአንድ ቀን እንዴት ይሰማል አረ ደፋር ናት ብቻ አይገልፀውም ማለት ነው ልጅቱ በጣም ደፋር ናት ያሳውቃል እኮ መላጣ ሰው አታግቡ ይባል የለ አንዳንዱ መላጣ ሰው ለትዳር ጥሩ ነው ይላል አንዳንዱ ደግሞ መላጣ ሰው ጥሩ አይደለም ተንኮልም ይኖረዋል ምናምን ፈጣጣ ነው ምናምን ይባላል። እውነት ነው። እቺ ፀጉር የላት ምን የላት፣ ጢብ ጢብ እያለች ልብሷ ራሱ ጉልበቷ ላይ እኮ ነው። እውነት ጢብ ጢብ እያለች መታ ከፍቅርዬ ጋር ሳፋጣ አለም በይ፣ እዛ ለመድሽበት፣ ካአሁን በኋላ ከፍቅርዬ ጋ ሳፋጣም ብሎ ነገር የለም። ጭራሽ ደግሞ መተሽ ታንደር ድረሽ መተሽ፣ ፍቅርዬ ሳመቹ ብለሽ አንቺም ሳም ፍቅርዬና አንቺ በይ ተገናኝታችሁ ነው ብትስመው ስሷ